ታጥቀው ጫካ የሚንቀሳቀሱ አካላት ወደ ሰላም እንዲመጡ የዋግኽምራ ብሔረሰብ አስተዳደር ምክር ቤት አባላት ጠየቁ። የብሔረሰብ አስተዳደሩ ምክር ቤት በአራተኛ ዙር 11ኛ ዓመት 30ኛ መደበኛ ጉባኤው ላይ የተለያዩ ውሳኔዎችን አሳልፈዋል። ደጀንታ ምሩ በዝርዝር ዘገባ ያስቃኝናል። የዋግኽምራ ብሔረሰብ ምክር ቤት አራተኛ ዙር 11 ዓመት 30ኛ መደበኛ ጉባኤውን አካሂዷል። ምክር ቤቱም በዋነኛነት የአስፈጻሚውን የዘጠኝ ወር የአፈጻጸም ሪፖርት መርምሮ ማጽደቅ የከፍተኛ ፍርድ ቤቱን የዘጠኝ ወር የስራ አፈጻጸም መገምገም፣ የ29ኛውን መደበኛ ጉባኤ ቃለ ጉባኤ መመርመርና የህምጣንጋ ቋንቋን ህምጣንጋ በሚነገርባቸው አካባቢዎች በሁለተኛ ደረጃ ትምህርት ቤት እንዲሰጥ በሚሉ አጀንዳዎች ዙሪያ መክሯል። ምክር ቤቱም ህምጣንጋ ቋንቋን ቋንቋው በሚነገርባቸው እስከ ሁለተኛ ደረጃ ትምህርት ቤት እንዲሰጥና በማይነገርባቸው አካባቢዎችም እስከ ስምንተኛ ክፍል እንዲሰጥ መወሰኑ ለቋንቋ እድገት ከፍተኛ ፋይዳ እንዳለው የምክር ቤት አባሎቹ አቶ ዘነበረታ እና አቶ ታረቀ ተስፋዬ ተናግረዋል። አንድ ቋንቋ ሲጻፍ፣ ሲነበብ፣ ሲነገር ነው እና የሚያድገው፣ ከፍተኛ ሚና ይኖረዋል። ምክር ቤቶች ደግሞ ተፈጻሚ እንዲሆን ህግ የማውጣት ኃላፊነት ያላቸው ከመሆናቸው አኳያ ይህን ተፈጻሚ እንዲሆን መክረውበታል። አማርኛ እንዳንድ ስብጀክት እንደሚሰጡ እንዳናም አንድ ሰብጀክት ሆኖ እንዲሰጥ እና ሁሉም ሰው ለምርምር እንዲያገዝ የቋንቋ እድገት እንዲወስን ከማሰብ አንፃር የተወሰነ ነው የሚል እይታ ላይ ያለ። የዋግን ሰላም ለመጠበቅ በጋራ መስራት እንደሚገባም ጠቁመዋል። ጦርነትም የሀገሪቷን እድገት ማደናቀፍ እንደማይገባም የምክር ቤት አባሎቹ አሳስበዋል። ማደግ ሲገባን በራሳችን እየቀነስ ነው ያለ። እንግዲህ የውጭ ጠላት ባልፈት ወቅት በራሳችን እየተፈተልን ያለ ነው እና ጸጥታ ችግር ባለባቸው አካባቢ ላይ ማክሮ ታጣቂዎችን በሰላም እጃቸውን እንዲሰጡ እና በተለይ እዛም እዚህም ያሉት በተለያየ መንገድ የማህበረሰብ ልጆች ስለሆኑ በሰላም ወደ ህዝባቸው እንዲቀላቀሉ መጓዝ ማለት ሰጥቶ ምክር ቤት የመከራ ያለ የዋግኽምራ ብሔረሰብ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታይቱ ካሴ በዋግኽምራ አካባቢዎች የሚንቀሳቀሱ የታጠቁ ኃይሎች ልዩነቶችን በውይይት ለመፍታት ወደ ሰላም መቅረብ እንደሚገባቸው ነው የጠየቁት። የምክር ቤቱ አባላትም ለክልሉ ሰላም መጽናት የበኩላቸው ሚና እንዲወጡ አሳስበዋል። ከጦርነት የሚገኙ ትርፍ አለመኖሩን እና የሰላምን ዋጋ በሁሉ በመረዳት በየአካባቢ ሰላማችንን ሊያደፈርሱ የሚችሉ ኃይሎችን በቀረበላቸው የሰላም አማራጭ በውይይት ችግሮችን በመፍታት የተረጋጋ ሰላም እንዲገኝ አበክሮ መስራት ይጠበቅበታል። በየደረጃ ያለው የምክር ቤት አባላችንም በሰላም አጀንዳዎች ላይ በስፋት በመምከር። ትክክለኛ የህዝብ ውክልናችንን በመወጣት አስተማማኝና ዘላቂ ሰላም እንዲረጋገጥ የድርሻችንን ልንወጣ ይገባናል። የብሔረሰብ ምክር ቤቱ የተለያዩ ውሳኔዎችንና የቀጣይ የትኩረት አቅጣጫዎችን በማስቀመጥ ተጠናቋል።